አንቺ ውስጥ ገብቶ የሚስቀው ወንድ ይወጣል። አግተሻል። የሆነ አንድ አስራ አምስት ወንድ አግተሽ አሉ፣ ድምጻቸው እየተቀያየረ ነው የሚወጣው። አፍልታለች። ወላሂ ላዚም በጣም አፍልታለች። ሁላችሁም የሊያ ሸውን አካውንት እናዘጋለን። እሱ ለኔ ተው፣ እንደም እናዘጋ እሱ ለኔ ፕሮግራም ሰራበታለሁ። ከዛ በኋላ እንሄድበታለን። አግ ዩቲዩብ ነው የምናዘጋላት። ቲክቶኩ፣ ዩቲዩብ ስናዘጋላት አርቲስቶች ሰላም ያገኛሉ። እቺ ወረኛ እቺ ጥሬ ድንች እኮ እስከነ ልጣጩ የምትበላ እኮ ናት። ጥሬ ድንች እስከነ ልጡ። ቆይ ቆይ ቆይ፣ በደንብ ነው የምንሄድበት በደንብ ነው በጣም። ቪዥን ኢትዮጵያ እህቴ፣ እዚህ ውስጥ ይቅርብሽ፣ አትግቢ። እንትን ይሉሻለኝ፣ እዚህ ውስጥ ባትገቢ ደስ ይለኛል፣ በጣም አንቺ እቺ ማለት ለምን ታብ ታብ ኮፒ ሊንክ ቆይስኪ እስኪ እንደምን ወልክ እንዲነ እንዲነሹ ት ሰላም ነሽ? ሰላም ነው። እኔ ያው ፓስተሩም አይደል እና ልጅቷ እኔ አላውቃትም ከኔ ጓደኛዬ ሆና ምናምን አይደለም። ግን ያው ሲንግል ማም ናት፣ በዚህ ነው የምትተዳደረው፣ ልጅ የምታሳድገው። እና እባክህ በቃ በሌላ ነገር መውቀስ ምናምን ትችላለህ፣ ግን እንደዛ ታደርግ በአላ ከክብር ጋር ያው ምን አይነት ሰው መሰርቁሽ ኔ ሀቢባን ሁለት ዓመት ነው የጠበቅኳት። ይቺን አራት ዓመት ነው ዝም ያላት። በጣም እኔ ሲይዝ ማለት ነው እኔ ከመሬት ተነስቼ እንትናለን። ይቺ በጣም ታክሲቅ ናት ታክሲቅ። አዳምጪው፣ እንዲህ ነው ቅድም ሲጫወት የነበረው። አንተን አልፈራም፣ ስታከብረኝ አከብራለሁ፣ ስትነካኝ ግን አልሰማም? ምን ማለት ነው? እዚህ መታችሁ ምን ማለት ነው? ምንድን ነው የምታወራው

ትናንትና ነው ምናምን ኦፍ ኮርስ ሲቀዘቅዛት፣ እዚህ ጋር የትግራይ ልጆችን ስላልቻልክ ስላልቻልካቸው አያቸዋት፣ አረለ ምን አይነት መርዛማ እንደሆነች አያቸዋት። የትግራይ ልጆችን ስላልቻልካቸው፣ እሷም ትግሬ እሱም ትግሬ። አንቺ ያንለቅሽም አንፋታሽም። አንቺ የወያኔ ካድሬ! አንቺ ወይ ቪዥንዬ በጣም አከብርሻለሁ። እዚህ ውስጥ አትግቢ አንቺ አንቺን የምፈልግሽ ሌላ ቦታ ላይ እውቀት ላይ ምናምን ላይ ነው። አሁን መውረድ አለ ልወርድ ነው። ኤሌቬተሩን ይዤ ወደ ታች እየሄድኩ ነው። አንቺ መግባት ያለብሽ ቪዥን አዳምጭ፣ ኤሌቬተሩ ወደ ላይ ሲሄድ ነው። አሁን እየወረድኩ ነው፣ ከምር ወደ ቤስመንት እየሄድኩኝ ነው። ከቤስመንቱ ደግሞ ገና ደግሞ መሰላል እየወርዳለሁ፣ ከዛ ደግሞ በገመድ ደግሞ ሄዳለሁ። እነሱ የወረዱበት ቦታ ገብቼ ነው የማናገራቸው። በደንብ አዳምጡ። ምን በምን ልታ ልታረግ መጣቅ በእኔ እኔም እየተሳደብ ነገሮችን ልታረሳሳ አይደለ ለምን እችን ቀን እንደጠበቃት ደግሞ አውቅልሀለሁ። ዘረግፍላለሁ። ተናገሪ እጀምራለሁ። ዕጣን እያጠስኩ ቡኔን እያፈለው ሰራብሃለሁ። ይህንን እነግርሃለሁ። ጠንቋይ፣ እች ጠንቋይ፣ እች አጋሜ ጠንቋይ። ይሰማል አለው። ረገጣ ልጀምር ነው። ታብታ ና፣ ኮፒ ሊንክ አድርጉ። ቶለበሉ ጋሽ፣ አንዴ ረገጣ ልጀምር ነው። የኔ ረገጣ አሪፍ ነው። የኔ ረገጣ አሪፍ ነው። አትዋሽ። ኔትወርክ የሚለው ልጅን ቦልቃ አሉ ንዩ ታርጉ። እቺ አጋሜ ጠንቋይ ቡናዬን እያፈላው ጥቁር ዶሮ አርጄ ምናምን አንቺ አጋሜ አንቺ አጋሜ አጋሜ ለአጋሜ ተያይዘ ጠፋለ። አንቺ አጋሜ ቤታየው አማራ ናት። ጎንደሬን ከነካሽ እኔ ነኝ የምነሳብሽ። ጉቺ አማራ ናት። ጉቺን ከነካችሁ እኔ ነኝ የምነሳባችሁ። በቃ አምሶሪ ለምን ቤታየውና ጉቺ ጥሩ ልብ እንዳላቸው አይቻለሁ። የሀረር ልጆች ናቸው። ክፋት የላቸውም። እችኩ አያችኋለሁ እችኩ ጠላ ጠምቃ አረቄ አዘጋጅታ ምን አርጋ ምን አርጋ ጠብቃ ጠብቃ ሰውን የምትጥልናት ቤት ታዩ ፍለፊት ነው እዚህ ጋ ቤት ታዩ እንደ ፍለፊት ነው። እኔ አቃቸዋለሁ ከነዚህ አጋሜ ጋር ኑር ያለው እንዲህ አቃቸዋለሁ። በደንብ አድርጌንም አቃቸው እ መርሳቸውን በአናታቸውን ጀን ማስገባው ነው። ፂላ ቤቴ ሳስገባ አናቱን ጀን አስገባው ተፋ አፋቸውን አስከፍቼ ምላሽን አውጭላት ጭናት አለው። ስንጥቅ ካለው አም ሲሪየስ ያ ቃል ጅቦ ምንድን ነው የምለው? ጽላ ሳስገባኔ ቤት ተጋሩ ሳስገባኔ ቤት ምላሱን ቸካርጌ ነው። ከተሰነጠቀ ይህ ለመባላት ነው። ካልተሰነጠቀ ደግሞ እስከሚሰነጠቅ በኤክስሬይ አንስተን ምላሱን ቸካርገን ካቤቲ ካቤት ቼክ አርገን ነው የምናስገባው። የወያኔ ካድሬ ሊያሸው ማለት የወያኔ ካድሬ ድብን ያለች እንዴት እንደምትሰራ አያችሁ አይደል? አማራ ነኝ ብላን የመጣች ሰንባሪ ላክልኝ ትግሬ፣ እራሷ ትግሬ ናት፣ ፂላ ናት፣ ፂላ ትግሬ፣ ወያኔ፣ ድብን ያለች ወያኔ፣ ሌባ አፍልታለች። በታየው ምንናገራት እኛ ነን፣ አንቺ ማለሽ ምትናገራት እኛ ብንናገራት አማራዎች ጎንደሬዎች ነን። እኛ እኮ ስንናገር እኮ እህታችን ለማጠንከርና እህታችን ጠንክራ ያላትን እውቅና ለአማራ በደንብ በቃ አማራ ሴቶች ይወዷታል። ሰው ተወደደ ብሎ ኮረንቲ አይያዝም። ሰው ተወደደ ተብሎ ኮረንቲ አይያዝም አይያዝም። አንቺ ምቀኛ መልከጥፉ እና የደብ አንቺ እኮ አስራ አምስት ወንዶችን አግደሽ ሆዱሽ ውስጥ ነው ያሉት። ያስታውቃል። ሳቂ በሏት። ይወጣለኝ ሊወጣ ይወጣል። እናስወጣዋለን፣ እናስተፋሻለን። አንቺ በእርግጥ በደንብ አርጋችሁ እዩት፣ ፊቱ ተመልከቱ። የትራንስጀንደር ፊት ነው ያለው። ሶስት ማዕዘን እየሆነ ሶስት ማዕዘን እየሆነ ትራያንግል ሆነ እኮ ትራያንግል፣ 45 ዲግሪ ሶስት 45 ዲግሪ ያለው ፌስ እኮ ነው ከምር። በደንብ ስሩት። ሶስት አርባ አምስት ድግሪ ያለው ትሪያንግል ፊት እኮን ያላት ይህ በሰርጀሪ ነው እንደዚህ የሆነው። እንደዚህ አበላ እች ማኮ ታውቃላችሁ። ጠዋት በልታ ኮ ማታ ሰርጀሪ ታደርጋለች። ጠዋት በልታ ማታ ሰርጀሪ ያደርጋል። ይህ ምን ያደርጋል? ይበላ ይጎዘጉዝ፣ ይጎዘጉዝ፣ ይጎዘጉዝና እጁን እግሩን አስገብቶ ባፉ ያወጣዋል። እኔ ሰው ልጅ ሲጎርስ ይህ ይታያል ለምን ነው ይህ የሚታየው ዋይ አ ን ኤልቦ ወን ኢት ዋይ አዩ ራኒንግ? እስኪ መልሱልኝ ጋይስ፣ ሰው ልጅ ሲጎርስ ለ እንትን ይሄ መታየት ምንድን ነው የሚባለው? በአማርኛ ምንድን ነው የሚባለው? ጋይስ ምንድን ነው የሚባለው በአማርኛ አወወርት ቀር ስትጎርስ አይታችኋል? እንዲህ ስት ይሄ ይታያል። ዋይ ጨጓራች ድረስ እኮ ነው የምትገቢው የመጀመሪያ ጨጓራ ዲሬክትሊ ክርኒ ክርኒ አመሰግናለሁ። ክርኒዋ ይታያል እኮ ከምር ስትጎርስ ክርኒ ከታየ፣ ደርዘን ፕሮብለም ደረዘን ኢሹ ዳይሬክት ዲፖዚት ዋየር ትራንስፈር የምታደርገው በዋይፋይ ሁሉ ትበላለች እኮ ይሆዳም። ሰው ልጅ ትሪ ያቀርባል እንዴ? ለብቻው ትሪ ትሪ ትሪ ያቀርባል። ትልቁ ትሪ ይቀርባል ለብቻ። ለአምስት ሰው የሚቀርብ ምግብ ይቀርብላታል። ይጎዘጉዛል። ጎዝጓዣ ጥሬ ድንች የለ ምን የለ። ደግሞ በሁለት እጁ ነው የሚበላው፣ በሁለት እጁ አምቢደስቲክ ነው። አምቢደስቲክ ታውቃላችሁ? በሁለት እጁ የሚበላ ጋየም ምንድን ነው ሆድ ውስጥ የታሰረ ወደ አዲግራት ነው የሚሄደው? አንተ ሴፍቲነት ነህ አከፋፋይ ነህ። እኔ እኮ ግራ ይገባኛል አንዳንድ ጊዜ እኮ አርዩ ሴፍቲነት ነው ወይ ሴፍቲነት መሆን አለበት። ምክንያቱም ገብቶ ገብቶ የሆነ ኤክስፖርት እያረከው ነው። ወደ ቤተሰቦች ወደ ቤተሰቦች ኤክስፖርት እያደረግከው ነው ወይ ከአዲስ አበባ ምግቡን በኤክስፖርት እያደረግከው ነው ወይ፣ ምን ይታወቃል። ሰገራ ነው የሚሆነው፣ አለ ዞሮ ዞሮ። አንተ ሳጋቱራ፣ አንተ ቤታየሁ ልትናገር አንተ ቤታየሁ ልትናገር፣ ቤታየሁን ከኔ ውጭ የሚናገር ሰው የለም። አናታችሁ ነው የምላችሁ። ቤታየሁ እኔ ስናገራት እንድትለወጥ፣ አያችሁ፣ የአማራ ፖለቲካ እንዲሰራ፣ ለአማራ ድምፅ እንድትሆን፣ ኢትዮጵያዊ ለኢትዮጵያዊ ድምፅ እንድትሆን። እናንተ እኮ ልታጠፏት፣ ልትበሏት፣ በቃ ልትበሏት፣ ላሊፓፓ አደርጋቸዋል፣ ልትበሏት አይቤት ታየው ግን አንዳንድ ጊዜ ግን አንቺ ግን ጓደኛ ትመርጭም። እንዴው ሄደች ልጥፍ ሴጋው ጋር እንዴው እችል እኔ ኩይኒ አቤት ሀረር እኔ ሀረር መሄድ አለብኝ። ሀረር እጄ ስልጠና መስጠት አለብኝ። ከምር የሀረር አማራዎች ሰባ ፐርሰንት የሀረር ህዝብ እንግዲህ አማራ ነው። ግን በቃ ሆዳቸው ሩሩ ነው። ተንኮላ አያስቡም። ተንኮላ አያስቡም። ከምር ተንኮላ አያስቡም። እኔ ስለማውቃቸው ነው። እኔ ለወያኔ ድምፅ ስለሆንኩኝ ለትግራይ ህዝብ ድምጽ ሲሆን ሁለት አመት ወያኔዎችን አይቻቸዋለሁ እና አሉላ ሰለሞን ጋር በዙም ቁጭ ብለ አያቸውና ሲጠነስሱ በጣም በጣም ተጠንቀቁ። የአማራ ልጆች ተጠንቀቁ። ዘገዬ ትግሬ ነው። ሊያሸው ትግሬ ነው። እጅጋየው ኪዳነ ትግሬ ነው። ዮናሴ ጋር ትግሬ ነው። ዘመርኩም በቀለ ትግሬ ነው። ወሎ ላይ ብዙ ትግሬዎች አሉ። ባ እንዳረሱ ወሎ ላይ ትግሬዎቻቸው እንዳትረሱ፣ ደሩ ዛሃረሩ አማራ መስሎ እንዴት አድርጎ የአማራን ህዝብ እንዳርገ እንዳትረሱ፣ እንዳትረሱ። ቤታዬ በጣም ስማርቱኝ። ከአሁን በኋላ ብልጡኝ። ጓደኛሽን ቼክ አድርጊ። ቼክ ኢን ቼክ አውት ቤቢ ይጋረ ቼክ ኢን ቼክ አውት ኤክስሬ መሽን ጋምሬ። እንደውም ከተቻለ ማለት ነው በደንብ አስመርምሪ። ኮቪድ ምናምን እንዳላቸው ቼክ አስደርጊ። ዝም ብለሽ ማንም በቃ አሁን እኳን ችጉ ነሽ

ዝም ብላ ዘላ ምትጣ አትጣላም። ታውቃላችኋል ካያችሁ በጣም በጣም ረጋ ብላ አስባ አብሰል ስልስላ አቸኩልም። እስ ኦኬ ሴጋው እንደዛ እንደዛ አላችሁ። ቤት ታየው ጓደኛ አርጋ ከያዘቻችሁ ለምን ሉስፈር አትሆኑም? ለምን ሰይጣን አትሆኑም? በጣም ትታገሳለች። በጣም ይሄ ባለው የሐረር ልጆች እንደዛ ናቸው አሁን ሲነገረኝ አሁን ሳውቅ ስለ ሀረረች ገባችሁ። በታየው የሆና ሴጋ ኢትዮጵያ ገብቶ የአማራን ሕዝብ ጥንብርኩሱን እያወጣ ሲሳደብ ጥንብርኩሱን እያወጣ ሲሳደብ አልተናገረችው። አትገባም ቤቱ በውስጥ ያናግራት ነበር። በውስጥ ክ ሲደራረጉ ነበር። በውስጥ ትረግጠው ነበር። በውስጥ ትረግጠው ነበር። ከፈለጋችሁ በደንብ እና እሷ ናት። እንዲያውም መጣ በየወዳ በጣም ነው የሚቀናው የሆና ሴጋው እኮ ከአማራ አማራ ብዛ አድርጎ እዮዳቤት እንዴት ትገባላችሁ? ካያችሁ ሴጋው ሁል ጊዜ አማራዎችን እዮዳቤት እንዴት ትገባላችሁ? አንተ ደንቆሮ እኮ እኔ አማራ ነኝ። አንተ እኮ ጢላ ትግሬ ነ። ካይ ሁልጊዜ ሴጋው እንዴት እዮዳቤት ትገባላችሁ? እንዴት እዮዳብን ትቀበሉታላችሁ? ሁል ጊዜ ሁል ጊዜ ለምን እዮዳቤት ትገባላችሁ ነው በጣም አልቅሶ በስልክ ደውሎ እያለቀሰ እዮዳብን ይወዱታል እኮ አማራዎች። እዮዳብን ምን አባና አማራ እኮ ያውቃል፣ አማራ ማን እንደሆነ። አንተ ደንቆሮ! እኔማ ጥርት ያልኩኝ ኮራ ያልኩኝ ቀብራራ ጎንደሬ እንዳንተ ምገነባበጥ ምሽለጠለጥ መሰለ ፖለቲካን ነው ምሰራው። ሀይለኛ ኃይለኛ ፖለቲካ ህዝቤን የሚጠቅም እኔ እኮ እዚህ ጋር የመጣው ፖለቲካ ልስራ ነው። እንዳንተ ልለምንና ፀጉሬ ላስተክል አልመጣሁም። አንተ ደንቆሮ ሰገጤ አልቃሻ፣ የሚገባው ይገባዋል። እዚህ ጋር ሶሻል ሚዲያ ያለው ህዝብ ይግባው አይግባው አያገባኝም። መሬት ላይ ያለው ህዝብ ግን ያውቃል፣ ይረዳል። ጠይቁ፣ ደውሉና ጠይቁ። መሬት ላይ ያለውን ፋኖ ጠይቀው ጠይቁ። እዮዳብ የሚሰራው ምንድን ነው ካልክ ድብን ያለ ርጅና ያለው የአማራ ፖለቲካ ነው የምሰራው፣ ለአማራ የሚጠቅም ለኦሮሞ የሚጠቅም ለኢትዮጵያ የሚጠቅም። እኔ እንደናንተ ስግጥ ብዬ አማራን እጠቅማለሁ ብዬ ትግሬን አልሳደብም፣ ኦሮሞን አልሳደብም፣ የሆነ ቤርን አልሳደብም። ሌቦችን፣ ወያኔን፣ ኦነግን፣ ፒፒን አጋልጣለሁ። የህዝብ ጠላት ብዬ የማስበው ፖለቲካ ፓርቲ እንጂ ህዝብ ነው ብዬ አላስበም። ይህን ተረዱ። እኔ አሁን የትግራይ ህዝብን አልጠላም፣ ወያኔ ግን ወያኔ የኢትዮጵያ መሰረታዊ ጠላት፣ የአማራ ዘላለማዊ ጠላት፣ ወያኔ ቲፒኤልኤፍ ነው። ዘላለማዊ ጠላት። ምክንያቱም ኦሮሞን በክሎ፣ ኦነግን በክሎ፣ ኦነግ ጸረ አማራ ርዕዮተ ዓለም እንዲቀርጽ ያደረገው ቲፒኤልኤፍ ነው። የኦሮሞን ማነፈስቶ የኦሮሞን ማነፈስቶ ሂዳችሁ ካነበባችሁት፣ ስለማታነቡ እኔ አንብቤን የምመጣው አንብቤ ተረድቼ ፖለቲካ ሲሰራ፣ እኔ ከምስኪኑ ኦሮሞ ህዝብ ጋር ችግር የለብኝም። አማራ እንዲጠፋ የሚፈልግ የኦነግ አይዲዮሎጂ የተጫነበት ግን ጠላቴ ነው። ነገ እኔን ማጥፋት እንደሚፈልግ አውቃለሁ። አም ሶስት ማርት አራዳ ነኝ። ጠላቴን አቀርባለሁ። ወድ እንዴ! ወድ አማራ እኮ ህዝቤ እኮ ነው። አማራ እኮ እኔን አያጠፋኝም። የፈለግኩት ቦታ አማራ ጋር ብሄድ እኮ እኔን ለማጥፋት አይፈልግም። አማራ ነኛ! አንተ ደንቆሮ፣ አንተ ሰገጤ! ኦሮሞን የማቀርበው ኦሮሞ እንዲጠላኝ አልፈልግም። አማራን እንዲጠላ አልፈልግም። እኔ እኔ በተረዳሁት ኦነግን ግን እስኪ የት የት ጋር ነው እኔ ግን ከኔ በላይ ፖለቲካ ላጫውትላችሁ። ኦነግን ግን ያልኩትን ኦሮሞማን ማን ያልኩትን ላጫውትላችሁ። በቃ ያን እኔ ኢንተሌክቱሊ ነው ምተቸው፣ እንደ እናንተ ስግብግብ አደለው። አዳምጡ፣ በደንብ አዳምጡ። እሄድበት ልያሸው። አንቺ ሰገጤ አንቺ መገረፍ አለብሽ። ዘርሽን ነው ማስገርፍልሽ። ወንድ የሆነ ነ የሚነካኝ በት ወንድ የሆነ ነ ሚነከኝ ሞቱን ያማረው። ዘርሽን ነው ማስገርፍልሽ ብሎ በእብድ ነው እስከ ነዘር ማንዘርሽ ማስደፍራት ያላትን የሆና ሴጋን ተንበርክካ ሂዳ ጽላ ለጽላ እባብ ለእባብ ይታያል። ውት እባብ ለእባብ ይታያል። እባብ እናውቃለን እኮ እናውቃለን። ወይ አልፈራችሁ ምን አም ደ ቢግ ባድ ውፍ አም ደ ቢግ ባድ ውፍ። የምፈራው ጅብ እኔ ነኝ። አያጅቦ አንተ ጅብ አይደለም። አም ደ ቢግ ባድ ውፍ ሁሉም የሚፈራ የሚቀዝን የሚንቀጠቀጥ። በስሜት አይደለም የምሄደው፣ በስሌት ነው የምሄደው። ገና ገብቼ ይኸውልሽ፣ ከፋፍልሻለሁ። ላይከፍራክሽን ነው የምከፋፍልሽ። አዎ ብሬክ ዳውን ደስሞ ትሰምኛለሽ ሊያ ብሬክ ዩ ዳውን እንቱ ደስሞ ፍራክሽን ነው የማደርግሽ። ከፋፍልሻለሁ። ሴጋው ሊያ ጂጂ ኤልሻዳይ ጃፒ አያጅቦ አያጅቦማ በአደባባይ ነገር እያሳቀ እያሳሳቀ ስራውን ይሰራ፣ እኛም ስራችን እንሰራለን። ምን ችግር አለው? ከተነቃቃ ከተባነንክ እኮ ምንም ችግር የለም። አያጅቡን እኔ የባነንኩበት ሰባት ዓመት ነው። ሶኪ ኃይለኛ ኢንፎርሜሽን አግኝቼበታለሁ በጣም ነው የምላቸው። አሁንም አያጅቡ መጥቶ ስራውን ይሰራል፣ ስራዬን እሰራለሁ። ሀላስ ኢዝ ማይ ፌቨሪት ኮሚዲየን ይመቸኛል። አያጅቡ ልክ መርዙን ሊተፋ ሲል በልበል በልበል ትሏለሁ መልመድ አለባችሁ። መማር አለባችሁ። አማራዎች ከኔ መማር አለባችሁ። እንደኔ በቃ ፖለቲከኛ ስትሆኑ እንደኔ ነው። አክቲቪስት ስትሆኑ እንደኔ ስማርት መሆን አለባችሁ። አራዳ መሆን አለባችሁ። ጠንካራ መቼ መጠንከር እንዳለባችሁ፣ መቼ ቆፍጠን ማለት እንዳለባችሁ፣ ኢቭን የራሳችሁን ማህበረሰብ ስትተቹ በምን መንገድ መተቸት እንዳለባችሁ፣ ጎበዝ መሆን አለባችሁ። ካልተተቸ አይነቃም። እኛ ማህበረሰብ አነቃቅቸዋለሁ፣ አስነስቸዋለሁ። ይህ ወደፊትም እንተቸዋለን በደንብ አርገን፣ ልብ እናርገን። ግን ቤት ታየውን ግን አትነኳትም እኛ እያለን ነገ ልትታረቅ ትችላለች። አይሮን ኬር ትታረቅ ምን አገባኝ ትታረቅ ግን ኤቭሪ ታይም እየተማረች እየተማረች አሁን ተምራለች ብዬ አስባለሁ። አይሮን ቲንግ ሁለተኛ ሴጋው ጋር ገብታ ባት ወይ ከኔ ጋር እንድትገባ እየጠየቅኩኝ አይደለም። እኔ ወንድም ነኝ። ኤኒ ታይም የሆነ ነገር ችግር ብትሆን እኔ ምደርስላት ታውቃለች። ቤታየው ታውቂያለሽ አለ የሆን ነገር እኔ እኮ ይኸውልሽ ባት ወይ ቤታየው እንደኔ አይነት ወንድም ነው የሚያስፈልግሽ። እኔ ንንያንችን ፎቶ ለጥፌያለሽ ከረከርም የሆነ ችግር ስታልካይ የሚያጠፋሽ የሚመድድ ተጠንቀቂ። የራፊ ልሻለሁ። ብሬክ ውሰጅ፣ ሁለት ሳምንት ብሬክ ውሰጅ። እናቴ ይቅርብሽ፣ በጣም የዋነሽ። ከምር የዋ እንደሆን ሻቃለሁ። የዋነሽ፣ ብዙ ነገር ትናገርያለሽ ምናምን። ያው ለአማራ ፖለቲካ የማይጠቅም ነገር እንድትናገሪ ስለማልፈልግ አትናገሪ፣ ልሻለሁ። ለምን ባራዳ ሙድ መሄድ አለብሽ? ዘገዬ ይኸውልሽ፣ ትግሬ ነው ጽላ ነው ዘገዬ። አማራን ስለሚጠላ ነው ትግሬን የሚሳደበው ዘገየ አማራን ስለሚጠላ ነው። ኦሮሞን የሚሳደበው ጋይስ ኮፒ ሊንክ እና ታፕ ታፕ እያደረጋችሁ መቶ ሽንግባ ንግባ ዘገየ ጽላ ስለሆነ አማራን ስለሚጠላ ሙልጭ አድርጎ ነው። ኮን ትግሬዎችን ከን ለና እኔ ብልናገር ብላ አስለቅሳችኋለሁ፣ አስለቅሳችኋለሁ። ካቴጎሪክሊ ታቃላችሁ። ካዲግራት ጀምሮ እስከ ደደቢት ተራራ እየሄድኩኝ ከምር ነው ግን፣ ያና እንደዛ አይነት ስብና የለንም እኛ አማራዎች። አይ ዶንት ሃቭ አ ካቴጎራይዝ ከትግራይ ህዝብ ጋር ችግር የለብኝም። ወያኔና የቲፒኤልፍ ፖለቲካ ግን በጣም ለም ይዘገነነኝ፣ ይደብረኛል። ጸረ ኢትዮጵያዊ ነው። ኢቭን ፀረ ትግራዊ ነው። ፀረ ትግራዊ ነው። ለትግራይ ህዝብ ራሱ አይጠቅምም። የትግራይ ህዝብ ግን አማራጭ የለውም፣ ምርጫ የለውም። ኖርት ኮሪያ ነው የትግራይ ህዝብ፣ ኖርት ኮሪያ ነው። እንደ እንትን ነው፣ ችግር ላይ ነው ያሉትኝ። ገባችሁ? እየተራቡ ነው ያሉትኝ። 1.7 ሚሊዮን ህዝብ ነው ያለቀባቸው። ብልጽግና መንግስት ራሱ እንዴት እንደሚጫወትባቸው ታውቃላችሁ አይደል? እንዴ ብልጽግና መንግስት ባታወይ ዶክተር አብይ አህመድ ትግሬ መሆኑን የምታውቁት በ ዶክተር አብይ አህመድ ትግሬ ነው። ጽላ ነው ድብን ያለ ጽላ ነው። ኦሮሞ አይደለም። ምን ያህል ጥላቻ እንዳለው ለትግራይ ህዝብ ታውቂያለሽ። ቲፒኤልኤፍን ትግራይ ውስጥ ወርውሮ መንገድ ነው የዘጋባቸው። አስባችኋል? በደምብ ተረዱኝ። አንዴ አንዴ ተረዱኝ። ታፕታፕና ኮፒሊንግ ሸርጎዳ ጆሌ ቄሮ ጆሌ ፋኖ ነው ታፕታፕ ሸርጎዳ አዳምጡኝ። በደምብ አዳምጡኝ። ምን እንዳደረገ ልንገራቸው። ዶክተር አብይ አህመድ ጽላ ነው፣ ትግሬ ነው። የመለስ ዜናዊን ጡት ጠብቶ ያደገ ነው።

አናስነካም ቤት ታየውን፣ ቤት ታየውን መናገር ካለብኝ እኔ እናገራታለሁ። ከአሁን በኋላ እንደውም በዚህ መንገድ አናገራትም። በውስጥ ነው የሆነ ነገር ካጠፋች፣ አሳልፊ አልሰጥም። ከአሁን በኋላ እኔ አንቺ እንደፈለግሽ አድርጊ። ቤት ታየው፣ ከምር እኔ በጣም ቆዳዬ ጠንካራ ነው ቫይብሬኒየም። አይ ሃቭ አ ቫይብሬኒየም ስኪን ግሮ ዩ ዶንት ኖ ዳት። እኔ እኮ ብላ እኔ እኮ ወካንዳ ፎር ኤቨር፣ ወካንዳ ፎር ኤቨር። ምንም አይመስለኝም እኔ ግን በቃ ፍል እኔ የምታናጅኝ ቤት ታየው የምታናጅኝ፣ ያ ሁሉ እውቅና ያን ሁሉ ተሰጦሽ እንደዛ የሰው ፍቅር ሰጦሽ አማራው ይወድሻል ይሞቱልሻል። አቤት ጎንደሮች ሲወዱሽ፣ አቤት ጎንደሮች ሲወዱሽ። እውነቴ እኮ ነው የምልሽ። ግን ያ ቤት ታየው ማወቅ አለብሽ፣ የሚጠሉሽን ሰዎች አንቺን ለማጥፋት፣ አንቺን ለመግደል። አንቺ እኮ ትግሬ ሊገልሽ ሊያጠፋሽ ይፈልጋል። እኛ ስለምናውቅ ነው እኛ ፖለቲካ ውስጥ ያለ ነው ቤት ታየው ገብተናል ውስጥ ታጥቀን የምንንቀሳቀሰው ነው። ነው የምናረገውን ነገር ውስጣቸው ገብቼ። እኔ እኮ መቀሌ ገብቼ እኮ ታውቂያለሽ አይደል? መቀሌ ገብቼው መሀል ላይ እኮ የአፄ ቴዎድሮስን ግንብ ሰርቼ እወጣለሁ። አያውቁትም። እኔ እኮ ወለጋ ውስጥ ገብቼ ማለት ነው ወለጋ ውስጥ ገብቼ ስራዬን ሰርቼ እወጣለሁ። እኔ ፖለቲከኛ ነኝ። ቤት ቤታዬ በደንብ አዳምጪኝ። እኔ በጣም እኔ ለዚህ ጋር ስለ አንቺ ግን ምስኪን ነሽ፣ ያረድ ልጅ ነሽ፣ ግልጽ ነሽ። ፍለፊት ነው አዚ ጋ ትናገራለች። ሌላ ድብቅ እንትን የለሽም። እነሱ እኮ ታቃለሽ፣ ሀያ አምስት ገንቦ ቤቷ ውስጥ አላት። እች ደንቆሮ ለአንቺ የጠመቀችው ጠላ ለአንቺ የጠመቀችው እች ውጭ፣ እች ጠንቋይ እኮ አንቺ አታውቂም እንጂ ሀያ አምስት ገንቦ በስምሽ፣ ሀያ አምስት ገንቦ፣ ከምር ነው ምልሽ፣ ሀያ አምስት ገንቦ እዛ ጋ አስቀምጣ እያማሰለችልሽ ነው አንቺን ለመጣል። ቅናታም ቅንቅናም ናት። ቤታዩ ካያችሁ ጌም ስትጫወት ለሆነ አትስጡ አትስጡ በቃ ስጡ ብላ አታውቅም፣ እንኳ ጌም እንኳ ስትጫወት የእኔዎች ውዶቼ፣ ፍቅሮቼ፣ ማሮቼ አረበናታችሁ ተነበሉ። ሄደዚህ በዳበረ እንደማንተ ትቦልቃለች። ጊፍተር እንኳ በአግባቡን ትንካላለ። ጎንደር የናታ የጎንደር ደም እንደዛ ነው። ባተወይ ውዶቼ፣ ማሮቼ እባካችሁ ምናምን ቤታየው ገንዘብ መስራት ብትፈልግ ዩቱብ መክፈት የነበረባት አሁን አይደለም። በዩቱብ ዘመን ብትከፍት ኑሮ ዛሬ አንድ ሚሊዮን ፎሎወር ይኖር ነበረ። አሁን ከፍተሻል ቤታየው። ከአሁን በኋላ የምትሄጂበት ቲክቶክ አይደለም። ዩቱብ ላይ ገብተሽ በደንብ ሂጂበት። የማንም ሳገቶ ራኮ ሆኖ በእናታችሁ ምንም ወዜላቸው ጨዋታ አይችሉ። እስኪ ሀቅ ለመናገር ቤታየው ታስቃለች። እዚህ ኮሚዲየን እንደ ንጉሥ እየወዳብ ኦርኬስትራ ናት። ልንናገር ካለች ትናገራለች። የሴት ጀግና ናት አምሰሬስ እኔ ደሞ በጣም ደሞ እንትናት የልጅ አዋቂ ናት የልጅ አዋቂ ናት። ምናልባት እድሜዋ ሰላሳ ከገባች ነው ታስባለች። ቆይ ትላለች፣ አልሄድበትም፣ ቆይ አንዴ። ሌሎች በችኮላ በችኮላ ገና ለገና ስሜ ይነሳል ብለው ወጥተው ይሳደባሉ። ገና እች ደንቆሮች፣ ሰገጤ፣ እች ጽላ፣ እች አጋሜ። ገና ለገና ቤታዮ ከሴጋው ጋር ስትታረቅ ቤታዮ መሳደብ ጀመረች። ቤታዮ እኔ ቤታዮ፣ ለእሷ እኮ ወይኔ ግን ወይኔ ጊፍት እየሰጠች እንዲሁም ጊፍት እየሰጠች አይዞሽ እያለች ጊፍት እየሰጠች አይዞሽ እያለች በባለፉ ስታለቅስ አልቃሻ፣ ስልባ ቦት አንቺ የተልባ ጥላይ የተልባ አጥሚት፣ እቺ የተልባ አጥሚት ቡልሽት ስኩዌር ፊት ትራያንግል ፊት እስከነ ክርኒሽ የምትጎርስ እንደዚህ የምትጎርስ እንዲህ የምትጎርስ ክርኒው ነው የሚታየው። ሁሌ ስትበላ በደንብ አድርጋችሁ እዩ። እንዲህ ስትል ካሜራውን ክርኒዋ ይደብቀዋል፣ አይታይም። ሌላ ነገር እኮ ከምር እቺ ዳይሬክት ዲፖዚት እኔ ዳይሬክት ዲፖዚት ብያታለሁ። ዳይሬክት ዲፖዚት ዳይሬክት ዲፖዚት ዝም ብሎ ይገባል፣ ይገባል፣ ይገባል። ሴፍቲ ኔት ሆድሽ ውስጥ አለ እንዴ? ሴፍቲ ኔት ሆድሽ ውስጥ አስቀምጠሻል፣ አስቀምጣሻል? እስኪ ንገሪኝ፣ ዩናይት ኔሽን እዛ ጋር ይቀበልሻል ወይ? የሆነማ ሲኖት ራክ አለ እዛ ጋ የሆነ ሲኖ ትራክም አለ። ይህ ጎተተ የሚወስድ አለ ባታ ወይ መጽሐፍ ቅዱስ ሲናገር የ የ እንትን አለ ሆድ አጋንንት ነው ይላለኝ። አንዳንድ ሰው ቢበላ ቢበላ ቢበላ ቢበላ አይጠረካም። በደንብ አርጋችሁ ይዩ። እኔ ከበላው ቦርጭ ነው የሚወጣብኝ። እንጀራ አንድ ሳምንት መብላት ካቆምኩኝ ቦርጭ ይጠፋል። ይህ እኮ ቦርጩ ምናምን እኮ የት እንደሚሄድ ታውቃላችሁ። በነገራችን ላይ የሰማሁት ነገር አለ። እቺ እግሯን እየጎረሰች ጥሮ ሀብት ታደርጋለች። ልክ የአሜሪካ ሞዴሎች አሉ አይደል ክትብ አድርገው ፒሳቸውን፣ ምናቸውን፣ ምሱቻቸውን ይበሉና እግራቸውን አስገብተው ያስወጡታል ላለመወፈር። ወፈር ቤታዩ እኮ ግልጽ እኮ ናት። መጣች እኮ ነገረቻችሁ። የሆነ ችግር አለ እንደዚህ እንደዚህ የሚያደርግ ምናምን ብላ ስትናገር ያችን ልዕልት የምትባል እንቁርቲ ረበስማ አም ደግሞ ወይኔ እነዚህ ጽላዎች ግን እንቁርቲ ጽላ። ሊያሾ ጽላ ዮናስ ፂላ ጽላ ቤታየው መቼ ነው የምትነቂው ጽላ ነው የሚጠላሽ አንቺን ማጥፋት የሚፈልገው ጽላ ነው ጽላ በቃ ላይ የሆነ ቂሚ ዘዋና ቂመኞች ናቸው እባቦች ናቸው ዩጋ አረቢ ኬርፉል ስስትር ዩጋ አረቢ ኬርፉል እንዴ አንዳንድ ጊዜ እኮ አማራ እኮ በገዛ በገዛ እኛ እኛ እኮ ችግር አለብን ታውቃላችሁ ችግር አለብን ማደር ትሪሳ እንሆናለን። አንድአንዴ እንደ ጋንዲ እኔ የአማራው ጋንዲ ቤታየው፣ የአማራ ማዘር ተሪሳ። ኪዱ ተጎዳች አለች ቤታየው። ኪዱ ነይ ነይ ነይ ላፈምሰሽ፣ ነይ እንደዚህ በይ። ሊያሸው ተጎዳች። ኪዱ ቤታየው፣ ብርጅስቶንን ተጠንቀቂ ብርጅስቶን የተባለችው የዮኒሴጋ የትግሬው በእናቱ በአባቱ አገው የእሱ ብርጅስቶንና ተጠንቀቂ፣ ሊበሉሽ ነው። እጅጋየው ኪዳኔ እንዳትረሺ፣ አማራ ሲሞት ሻምፔን እየከፈተች የጠጣች ወለጋ ገብታ ከኦነጎች ጋር መትረጊስ ይዛ የአማራ ገበሬዎችን ውጡ እያለች ስታባር የነበረች መቼም ቢሆን እጅጋየው ኪዳኔ ለአንቺ መልካም አታስብም፣ ቤታየው እኛ እያለን አትበይም። እግዚአብሔርን እንዴ! እኛ እኮ እንድትስተካከይ፣ እንድጠነክሪ እንደ ወርቅ ጎልተሽ ው እኔ ከኔ ጋር ስትጣይ ጎልተሽ ቀልተሽ ሽንክሽን ብለሽ መጣሽ። ወላሂ ላዚም ክሽንሽን ወፌ ቆመች፣ ገና ወፌ ትበራለች። ምን አባታችሁ ታመጣላችሁ? ስሚ፣ ከአሁን በኋላ ወፌ ቆመች ካልሽ፣ ገና ወፌ ትበራለች።